የቴቱ ጋር ምን ምን እየሰራ እንደሆነ አስተውያለሁና ለጉራጌ ውለታ እኔ የሀገሪቱ መንግስት አንድ የሚውለው ውለታን ግን ካሳ ወይም ደግሞ የሚውለው ነገር ቢኖር ደስ ይለኛል። ጋዜጠኛ ሶዶ ለማ ቢያነበው የሚወደው ዜና ቢሰራና ዜናው ደግሞ መሬት ወርዶ በዓይኔ ባየው ደስ ይለኛል ብዬ አሰብኩኝ። መርካቶን፣ መርካቱ ያሰኘው ጉራጌ ከሆነ፣ ኑሯችንን የሚያሳልጠው ጉራጌ ከሆነ፣ ጉራጌ መውጫ መውረጃው መንገዱ ከዚህ በላይ ቢለማ። መንግስት ይህንን ወሰነ፣ ፓርላማ ይሄን ወሰነ የሚል ውሳኔ ለጉራጌ፣ ከአዲስ አበባ እስከ መንደሩ ድረስ የሚሄድ ሀይዌይ ወይም ባቡር መስመር ተሰራለት የሚል ዜና ብሰማ ደስ ይለኛል። ሌላው ጉራጌ ምን ገጠመው? በነገራችን ላይ ጉራጌ ሰነፍ አይደለም፣ ሰነፍ አይወድም። ሰነፍ ካለመውደዱ የተነሳ ተረት አለው። ፉሬ ጠብጥ አንጋቻ ከግመተ ሆሮ ፉሩ ይላል። አይጥ ካልያዘ ድመት ምን ይሰራል? ቤት ማራቆት ነው ስራው፣ ስለዚህ መውጣት አለበት ነው። ስንፍናን አለመውደዱ ነው የሚያሳየን። ጉራጌ ንፉግ አይወድም ደግ ነው፣ ቸር ነው። ለደግነቱ ማረጋገጫ ምን ይላል? ንፉገኛ በሰብጌ ድግስ ሚና ይሆኑ ይላል። ንፉግ ሰው በሰው ቤት ድግስ ደግ ይሆናል። ብሉ ጠጡ ይላል። እሱ የራሱን አያስነካም። ብሉ ጠጡ ይላል። ይጨልፋል ለየሰው። ይህን በተረት ገለጸው። ስግብግብነትና ንፉግነትን አይወድም። ልክ ነኝ፣ ልክ ነኝ። ጉራጌ በውሎ ምን ገጠመው ስላችሁ አንዳንዴ የቋንቋ ግጭት ይፈጠራል ጉራጌን ተመኝቶ ማያገባ ሰው የለም ጎበዝ ሴት ማግባት ከፈለገ ጉራጌ ሚስት አግባ ታግዛለች ምናምን ይባላል አንዱ የሰሜን ሰው የእኛን ሴት ሳገባና ሲኖሩ ትንሽ አማርኛ ያጥራታሊያን ጊዜ የሆነ ሱሪ ፈልጓል ሱሪን ፈልግልኝ ይላታል ትፈልገዋለች ታጠዋለች ትፈልገዋለች ታጠዋለች ቀበጥኩንም ትላለች። እኔን የቀበጥኩት አንቺን ያገባው ቀን። ሌላኛው ደግሞ የሰሜን የፋሲለ ደስ ሴት ናት። የኛን ሰው ታገባለች ቤት ውስጥ አራስ ሆና እዛ ጎንደር የሆነ ችግር ይፈጠር፣ ለቅሶ ይፈጠር እና ይሄዳል እሱ እሷን ወክሎ ይሄዳል። እሷ አራስ ስለሆነች መሄድ አልቻለችም። ያው ለቅሶን ቆይቶ ወደ ሀገሩ ሲመለስ መኪና ተራ ሄደው ሲሸኙት፣ ሲያሰናበቱት በል እንግዲህ ልጆች ተወልደዋል ቤት ውስጥ በል እንግዲህ ደህና አሁን ሰላም ግባ፣ ኩታራውን ሁሉ አሳምልኝ ይሉታል። ኩታራ በጉራግኛ ዶሮ ነው። እንዴት ነው ዶሮ የሚሳማው? ኩታራ ማለት በጎንደር አማርኛ ህጻናት ማለት ልጆች ማለት ነው። የቋንቋ ግጭት ማለት ይሄ ነው። በተረፈ አንድ ጥበብ አብዬ ስለሚወዱ የጥበበኞችን ጥበብ ስለሚወዱ፣ ሰውየው ነጋዴ ነው። ነጋዴ ሲባል አንድ ነገር አስታወሰኝ። በነገራችን ላይ በብሔራዊ ውትድርና ጉራጌ ለሀገር ይዘምትና ይሄዳል። እዚህ ሲነግድ ነው የሚኖረው። ተጠልፎ ታፍሶ ይሄድና እዛ ሲደርስ ሰራዊቱ ቅጥም ብሎ ሲያይ ሻይባ በዳቦ መነገድ አሁን ነበር ንግድ። ሀቢቱ አደለ ልምዱ አደለ ከዛ ሰልጥኖ ውጊያ ውስጥ ይገባና አንድ ወታደር ይማርካል። ጓደኛው ሲማረክ ይሄ ጓደኛው የተፋፋመ ውጊያ ላይ ነው ያለው ይሄ ጉራጌው ይቀበለውና እኔ ላደርስልህ ይለዋል። ምርኮኞች የሚያስቀምጡበት ቦታ ላይ ሲያስቀምጥ አለቃቸው ይጠብቀዋል። ይህ ምርኮኛ እየገፈተረ ያደርሰዋል እዛ ቦታ ላይ ጎበዝ ጀግና እንተነ ጎበዝ ሁለት መቶ ብር ይሰጠዋል። ከዛ ይመለስና አሁን ውጊያ ላይ እንደተጣፉ ሁለተኛው ምርኮኛ ይመጣል። ሲመጣ ይዞት እየሄደ እያለ ይደርሳል። አሁን አለቃው ጋ ሁለተኛው ምርኮኛ ይዞ ሲመጣ ከዛ ሁለት መቶ ብር ስለሰጠው አለቃው ለዚህኛው መቶ ብር ሰጥቶታል። የሁለተኛውን ምርኮኛ ይዞ ሲያደርስ ወስዶ ለአለቃው ሲሰጠው ጊዞን ሲዳብስ አምሳ ብር ያገኝና ይሰጠዋል። ብጋሽ እስከቦታው አልመጣም። መቶ ብር ሰጥቶ አምሳ ብር መቃ አልሆነም ማለት። የነጋዴ መንፈስ ይሄ ነው። የጥበኞችን ጉዳይ ላንሳ። ሰውየው ነገደ ነገደ ነገደ ነገደ ልጆችን፣ ቤተሰቡን ማሻ አላህ በደንብ አበለጸገ። ራሱን ማቅም አገኘ፣ ሀብት አገኘ። መጨረሻ ላይ ደከመ እና ከዚህ በኋላ ንግድን ለልጆች ልስጥ ስራዬን በሙሉ ለነሱ ልስጥና ልረፍ ብሎ ይወስናል። ሀብቱን በሙሉ ለልጆቹ ያወርስና ቤቱ ይቀመጣል። የመጀመሪያ ሰሞን አባባ እኔ ጋር እኔ ጋር እኔ ጋር ሁሉም እኔ ጋር አሉት። በደንብ ተንከባከቡት። ይሄ እንክብካቤ እየቀዘ እየቀነሰ መጣ፣ እየቀዘቀዘ መጣ። ሲቀዘቀዝ አንድ ነገር አላደርግ አለና የመጀመሪያው ልጅ ጠራው። አራት ናቸው ልጆቹ። ና አለው እሺ። አሁን ያወረስኳችሁ ግማሽ ሀብቴን ነው። ቀሪው ግማሽ ሀብቴ የት እንደቀበርኩት አሳያለሁ። ቃል ትገባልኛለህ፣ ከመሞቴ በፊት ላትቆፍሩ። መሬት ነው የተቀበሩ ላትቆፍር ቃል ትገባልኝ ያላል። እሺ ቃል እገባለሁ ይላል። ወስዶ ያሳየዋል። ሁለተኛውንም ወስዶ ያሳየዋል። ሶስተኛውንም ወስዶ ያሳየዋል። አራተኛውንም እንደዚሁ። ለአራቱም ከተነገረ በኋላ ሚስጥር ነው ከአንተ በስተቀር ማን ማያውቁም ተብሎ አደራ ተብሏል። ከዛ ሰውየው ትንፋሽ አጣ። እኔ ጋ እኔ ጋ እኔ ጋ የሚለው በዛ። አራቱም ልጆች ስራ በጣም ቢዚ ሆኑ፣ እሱን በመካድ ማለት ነው በማገልገል ወደ አረብኛው ሄድኩባቸው ከርታ። ከዛ መሞቱ አይቀርም ሞተ። ሰውየው ሲሞት አራቱም ልጆች እየሮጡ የት እዛች ቦታ ያቺ ንብረት ካ ተቀብራለች የተባለበችበት ቦታ ሄደው ሲቆፈር ቦታው ላይ ምንድን ነው ያለው? ቀንድ። አንድ ቀንድ ውስጡ ሲከፈትና ሲታይ፣ ሳይሞት ንብረቱን ያወረሰ ሰው ይሄ ቀንድ ይውጋው ይላል። እንክብካቤ ስለተነፈገ ሁለተኛ እንዳይለምዳችሁ ነው። አመሰግናለሁ።